በርካቶች ያልፍልኛል ነገ የተሻለ ኑሮ እኖራለሁ ብለው በውጭ ሀገራት ሰርቶ ያጋበቱትን አሊያም በተለያዩ ምክንያቶች ያገኙትን ገንዘብ በእንደዚህ አይነት ሕገወጥ የውጭ ምንዛሬ ግብይቶች አማካኝነት መጭበርበር ሲደርስባቸው ይስተዋላል። በመንገድ ስታለፍ አጋጣሚ ቢሮ ገባችና፣ ቴክስ ጥዩልን ብላ ቼክ አደረግናት ማለት ኖርማል ቴክስ ነበረ። ቼክ አደረግናት ና አየ ነው እና የነገረችን ምንድ ነው አራት መቶ ዶላር ሰጠቻቸው ና በቃ ብሩ ይገባልሻል ብለዋላት። የሰጧትን ምሬት ደግሞ በጣም የተጋነነ ና በጣም ከፍ ያለ ነበረ። ያው በቃ ከጨመረ እዚህ ዘርዘር ብላ ነበር የገባችው ና ስትገባ ግን ስታሳየን ግን ለእኛ ምንድ ነው በኖርማል ቁጥር ኖርማል ቴክስ ነበር የደረሳት ስለዚህ ያ ብር ወደ አካውንቷ አልገባላትም ማለት ነው። እና ስናየው ትክክል እንዳልሆነ ነገርናት እና ብሩ እንዳልገባ ስንነገት ያው በጣም አዘነች። ውጭ ሀገር በጣም ረጅም ዓመት ሰርታ ነበር የመጣችሁ የመቶ ብር እና የአምስት ብር ከለራቸው አንድ አይደል መቶ ብር ብሏቸው አምስት ብር ሰጥቷቸው በብዛት ይዘው ሄደው ቤታቸው ሄደው ሴት ሲያደርጉ የአምስት ብር ኖት ነው። በህገወጥ መንገድ የተሻለ እናገኛለን ብሎም ማጣት አለ። ከተዘረፉ ብዙ አመት ሜክ ያደረጉትን ገንዘብ ያጡታል። አተርፍ ባይ አጉዳይ አይነት መጭበርበር የብዙ ሰዎች ታሪክ ነው። ፖሊስ በየጊዜው ከሚመጣለት የወንጀል ታሪኮች መካከል አንዱ ይህ በህገ ወጥ መንገድ የሚካሄድ የውጭ ምንዛሬ ግብይት ነው። ለመመንዘር በሚሄድበት ሰዓት ላይ ወደ 300 ዶላር ነው የያዘው። የተዘጋጁ የባንክ ሪሲት የሚመስል አካውንቶችን በቴክስት ይልክለታል። ያን አይቶ ገብቷል ብሎ ወደ ቤቱ በሚሄድበት ሰዓት ላይ ምንም የተላለፈ ገንዘብ የሌለ መሆኑ ይሄንንም ብሎ ደግሞ ይሄ ግለሰብ ወደ ፖሊስ ተቋም ነው ሄደው ሄዶ ሲያመለከት ግን የምንዛሪው ተግባር ላይ በህገ ወጥ መንገድ መሳተፉ ራሱ ራሱም በህግ ተጠያቂ የሆነበት ሁኔታ ነው። ገንዘቡንም አተዋል፣ ምንዛሪውንም አተዋል። እንደገና ደግሞ የህግ ተጠያቂነት ምክንያቱም ተባባሪ ናቸው ማለት ነው። ህግን አለማወቅ ከተጠያቂነት አያድንም። ግለሰቦችን ብሎም ሀገርን ለኢኮኖሚያዊ ኪሳራ የሚዳርገው እንደዚህ አይነት ህገወጥ ተግባራት የሚፈጸምባቸው አካባቢዎች ላይ ቁጥጥር እያደረግኩ ነው ይላል የአዲስ አበባ ፖሊስ። በጣም ትኩረት የሚያስፈልጋቸው የበላይ አካል ሁሉም የሚከታተላቸው ከነዛ ኬዞች ውስጥ አንደኛው ኬዝ ነው። በዚህም የተነሳ የመጀመሪያ ደረጃ በአዲስ አበባ ደረጃ ላይ ማለት ነው በአዲስ አበባ በተለያዩ ቦታዎች በ11ዱም ክፍለ ከተማ የሚታወቁ ቦታዎች አሉ። እንዲህ አይነት የምንዛሬ ግብይት የሚከናወንባቸው ቦታዎች ተለይቶ ይታወቃሉ። እዛ አካባቢ ላይ በሲቪል ክትትል ምደባ ይደረጋል። ስለዚህ እነዚህ ህገ ወጥ የሚመነዝሩ አካላቶች አንዳንድ ጊዜ ግሮሰሪ ይከፍታሉ ወይ ውስኪ ቤት ይከፍታሉ ወይ ደግሞ ሌላ ልብስ ቤት ይከፍቱና በውስጡ ግን እንዲህ አይነት የሚያከናውንበትም ፖሊስ ጠንቅቆ ያውቃቸዋልና እዛ አካባቢ ላይ ገባ ወጣ በሚሉበት ሰዓት ላይ ተከታትሎ የሚያዝ ሁኔታ አለ እነዛን ሰዎች አቅርበውም ደግሞ። ለፍርድ የማቅረብ ሁኔታ። ብሔራዊ ባንክ የሚስተዋለውን የውጭ ምንዛሬ እጥረትን ለመቅረፍ የውጭ ምንዛሬ ተመኑን ገበያ መር ባደረገበት በዚህ ጊዜ ህጋዊ መንገድን ከመከተል ይልቅ ከፍተኛ የምንዛሬ መጠን አገኛለሁ በማለት ህገወጥ መንገድን መከተል ከጥቅሙ ጉዳቱ ያመዝናል። ስለሆነም ሰዎች በህጋዊ መንገድ የውጭ ምንዛሬ ግብይት ማካሄዳቸው አንድም ከመጭበርበርና ከተጠያቂነት ያድናቸዋል፣ ሁለትም ለሀገራቸው ኢኮኖሚ እድገት አካል ይሆናሉ። ከግለሰቦች አንጻር ከመጭበርበራቸውን በጣም ይቀንስላቸው ይመጣቸዋል እዚህ መጥተው በኮንፊደንስ መመንዘር ይችላሉ፣ ሴፍ በሆነ መንገድ መመንዘር ይችላሉ ማለት ነው። ስለዚህ ከዚህ አንጻር ለሰው ለግለሰቦች በጣም አሪፍ ሆኗል እና ከሀገሪቷም ኢኮኖሚ አንጻር ደግሞ ለምሳሌ ከውጭ የሚመጡ ዜጎች እዚህ መጥተው በመነዘሩ ቁጥር ለኛም ለሀገሪቷ ብዙ አስተዋጽኦ አለው። ወደ ህጋዊነት መጥተዋል። ሰውም አሁን እያወቀ እነዚህ ፎሬክስ ኦፊሶች መከፈታቸውን እያወቀ መንግስት ባመቻቸው ሁኔታ ይህንን ተጠቅመው ከመጭበርበር እየዳነ ነው። ሀገርም ማግኘት ያለባትን ገቢ እያገኘች ነው። አሁን ባለው ሁኔታ እኛም ደግሞ ይሄንን ከግለሰቦች የምንገዛውን አሳልፈን ለህጋዊ ወደ ውጪ ጉዞ ለሚያደርጉ ሰዎች መልሰን እየሸጥን ያለ ነው። ይሄ ደግሞ ምንድን ነው ከሀገራችን ላይ ትልቅ በርደን፣ ትልቅ ጫና ጫናን ይቀርፋል። አንደኛ እኛም ያለምንም ስጋት ገንዘባችን መንዝረን እንድንሄድ ያደርጋል። ሁለተኛ ደግሞ ላይክ በመሃል ያለው ጋፕ ለሀገራችንም አስተዋጽኦ አለው። ሌላው ደግሞ ሀገራችን ምን ያክል ኤክስቼንጅ ሬት በየቀኑ እንዳለ ላይክ ዳታ ይኖራቸዋል። ሶ በዛ ዳታ ያላችሁን ካፒታል በቀላሉ ማወቅ ትችላለች። መንገድ ሰፖርት እንድናደርግ ይረዳናል። ባለፈው የ2017 በጀት ዓመት ከህገወጥ የገንዘብ ምንዛሬ ወንጀል ጋር በተያያዘ ከ100 በላይ ጥቆማዎች በክስ ሂደት ላይ ናቸው ይላል የአዲስ አበባ ፖሊስ። 2017 በጀት ዓመት ከአምናው በጣም ቀንሷል። ወደ 104 ኬዞች መጥተዋል። ከዚህ በፊት ግን ከ200 በላይ ኬዞች ናቸው። በዚህ በህገወጥ ገንዘብ ዝውውር ብቻ ማለት ነው። አሁን ግን ወደ 104 ማለት በ50 ፐርሰንት የቀነሰበት ሁኔታ አለ። ያ ምንድነው? የተወሰነች ጥቅምም ትሁን ብለው ብሎ ህገ ወጥ መንገድን ፈልገው መርጠው የሄዱ አካላቶች ናቸው። ከነዚህ ኬዞች መካከል ምናልባት አብዛኞቹ በፍርድ ሂደት ያሉባቸው ሁኔታዎች ናቸው። ወደ አምስት ኬዞች ግን ከሁለት አመት እስከ ስድስት አመት ድረስ የፍርድ ውሳኔ ያረፉባቸው ኬዞች ወደ አምስት ኬዞች አሉ በእኛ በህገወጥ የውጭ ምንዛሪ የወንጀል ተግባር ላይ የተሰማሩ 123 ተጠርጣሪዎች የባንክ ሂሳባቸው እንዲታገድ መደረጉ የፋይናንስ ደህንነት አገልግሎት ከቀናት በፊት ያወጣው መረጃ ያመላክታል።